36 ዓመት በፊት ግንቦት 8 1981 ዓመተ ምህረት ልክ የዛሬ 36 ዓመተ ምህረት መሆኑ ነው። መንግስቱ ኃይለማርያም ከባለቤቱ ዋንቺ ቢሻውና ከልጁ ጋር ምሥራቅ ጀርመን ዋና ከተማ በርሊን ነበር። ያን ዕለት ደግሞ አዲስ አበባ ስቴዲየም በ10 ሰዓት ምድር ጦር ከመብራት ኃይል፣ በ12 ሰዓት ቡና ገበያ ከእርሻ ሊጫወቱ ፕሮግራም ተይዞላቸው ነበር። በሌላ በኩል ቀን መንግስቱ ቦሌ ተገኝተው ወደ ጀርመን ዲሞክራሲ ሪፐብሊክ የሸኙትና ሌሎች ተጨማሪ የጦር መኮንኖች ያች እለት ሀገሪቷን ከመንግስቱ መዳፍ ስር ፈልቅቀው የሚያወጡበት ቀን እንድትሆን መርጠው በመከላከያ ሚኒስትር ግቢ ውስጥ ተሰብስበው ያልተሳካውን መፈንቅለ መንግስት የሞከሩበት ዕለት ናት። ግንቦት ስምንት መፈንቅለ መንግስቱ ብዙ ስህተት ቢታይበትም መንግስቱን የያዘችው አውሮፕላን መጥቶ ወያስገድዱ አስመራ ማሳረፍ አለመቻል ግን እጅግ ውድ ዋጋ ያስከፈለው ስህተት ነበር። አብዮት እያካሄዱ ርህራሄ ትክክል አይመስልም። አይሮፕላኑ የመምታት ኃላፊነቱ ደግሞ የአየር ኃይል ታማዦር ሹሙ ወይም ምክትል አዛዡ የብርጋዴር ጀነራል ሰለሞን በጋሻው ነው ተብሏል። ሳያደርጉት ቀረ እንጂ በዛ መፈንቅለ መንግስት ሙከራ የአብዮቷ ኢትዮጵያ የመጀመሪያው ጀነራልና የወቅቱ ታማዘር ሹም የነበሩት ሜጀር ጀነራል መርዕድ ንጉሴና የአየር ኃይል ዋና አዛዡ ሜጀር ጀነራል አማሃ ደስታ ኩዴታው መክሸፉን ሲያውቁ ራሳቸውን ተኩሰው አጥፍተዋል። የመከላከያ ዘመቻ መምሪያው ዋና አዛዡ ሜጀር ጀነራል አበራ አበበ በሁለት ጥይት የመከላከያ ሚኒስትሩን ሜጀር ጀነራል ኃይለ ጊዮርጊስ ኃይለማርያምን ጥለው ተሰውረዋል። ብዙ መጽሐፍት ላይ በብቁ ወታደራዊ አዛዥነታቸው ስማቸው ተደጋግሞ የሚጠቀስላቸው ጀነራሉ ከጥቂት ቀናት በኋላ በጥቁም ያሉበት ተደርሱባቸው በተኩስ ልውውጥ ህይወታቸው አልፏል። ከላይ የተጠቀሱትን ጨምሮ ብዙ ስመጥር ጀኔራሎችን ያሳጣ መፈንቅለ መንግስት የብዙ አካላት ስህተት ቢሆንም ከመጀመሪያው ጀምሮ እስከ መጨረሻው የውጭ ኃይሎች እንደሚኖርበት መገመት ከባድ አይደለም። በተለይ ወደ መጨረሻ አገዛዙ ዘመን መንግስቱ ላይ ፊት ማዞር የጀመሩት ሶቪየቶች ዋና ዋና የሚባሉት ጀነራሎች እንዲወገዱላቸው አቂመው ነበር። ሜጀር ጀነራል ፋንታ፣ ሜጀር ጀነራል መረድና ሜጀር ጀነራል አበራ በርስኪዎች ከማይወደዱ ጥቂት ናቸው። የተጠቀሱት ጀነራሎች ለአማካሪ ተብዬ የሞስኮ ጀነራልና ማርሻሎች ንቀታቸውን በግልጽ ያሳዩም ነበር ተብሏል። እንዳውም ሜጀር ጀነራል አበራ አበበ የራሽያውን የምድር ጦር ምክትል አዛዥ ማርሻል ፔትሮቭን ከቢሮ አዋርዶና ምራቁን ተፍቶበት ጭምር አባሩታል ይላሉ። እንዳይሆነውንና የአዲስ አበባ ሙከራ ከሽፎም የሁለተኛ ቤታ የሰራዊት አዛዥ በሆኑት በሜጀር ጀኔራል ደምሴ ቡልቶ የተመራው ያስመራው መፈንቅለ መንግስት ግን እስከ ሐሙስ ግንቦት አስር ቆይቶ ነው አዛዦቹን በሚዘገን ሁኔታ አስበልቶ የተጠናቀቀው። ከዛ መፈንቅለ መንግስት ሙከራ በኋላ ነገሮች እየተባባሱ ሻቢያና ወያኔም እየገፉ መጡ። መንግሥት ሀገሬን እወዳለሁ ቢልም ስልጣኑን እንደሚወድና ምህረት እንደማያውቅ ያስመሰከረውም በእድሜ ራሱ አንጋፋ ከሆኑት ከነ ሜጀር ጀነራል ዘውዴ እስከ ወጣቱ ብርጋዴር ጀነራል ተስፋዬ ትርፌ ድረስ በመፈንቅለ መንግሥት ሙከራ ተሳትፏል ያላቸውን በፍርድ ስም አመት አቆይቶ ግንቦት 11 1982 ዓ ም በጭካኔ ፈይቶ ሲጨርስ ነው። ብርጋዴር ጀነራል ተስፋዬ ትርፌ ከእንግሊዙ ሳንድረስት ስልጣናቸውን በብቃት ማጠናቀቅ ብቻ ሳይሆን የወርቅ ሻሞላ ከንግሥቲቱ እጅ የተቀበሉ ተስፈኛ መኮንን ነበሩ። መንግሥቱ እነዚህን የመሳሰሉ የአገሪቱን የጦር መሪዎች ረሽኖ የተረፉትን እነ ብርጋዴር ጀነራል ካሳዬ ጨመዳን ከርቸር ሊያውርዶ ጦሩን ያለመሪ አስቀርቶታል። እዚህ ላይ ሁሉ የሚገርመኝ የትህነግ ውሸትና የደጋፊዎቿ የተሰጣቸውን ቅጥፈት አንዴት ሳያላምጡ እንደሚወጡ ማሳያ ላንሳ። ብርጋዴር ጄኔራል ካሳዬ ጨመዳ በየኢንተርቪያቸው ሲናገሩም ሆነ በመጽሐፋቸው የጦር ሜዳ ውሎዎች ላይ አንድም ቦታ ከወያኔ ጋር እንዳልተዋጉ እሳቸው ጦር ሜዳ ላይ የገጠሙት ሻዕቢያን እንደሆነ ቁልጭ ብሎ እያለ የትህነግ ፕሮፓጋንዳ ክፍ ምርኮኛው ነው የሚላቸው ጭራሽ ሰላ ድንጋይ ላይ በ1983 እንደማረቋቸው ቀን ጠቅሰው ይቀደዳሉ። እሳቸው ግን ከ1981 መፈንቅለ መንግስት ማግስት ጀምሮ እስከ ግንቦት 1983 ዓ ም ድረስ ከርቸሌ ነበሩ።